ጉብኝቱ የተደረገው ፕሬዚዳንት ማክሮን ወደ አዲስ አበባ መጥተው በኢትዮጵያ ጉብኝት ባደረጉ በጥቂት ወራት ውስጥ ነው። ስለዚህ በአንድ መልኩ ይሄ ጉብኝት በአዲስ አበባ የተጀመሩ ውይይት የተደረገባቸው መግባባት የተደረሰባቸው ጉዳዮች ላይ በማስከተል የተካሄደ አፈጻጸማቸውን፣ የደረሱበትንም ደረጃ ለመገምገም ለማየት የተደረገ ተከታይ ውይይት እና ጉብኝት አድርገን ልንወስደው እንችላለን።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 በመተባበር የቀጠና ሰላምን ከፍ ለማድረግ እንዴት እንደሚቻል ንግግር የተደረገበት ነው።